ጎጃም በታላቁ የአባይ መነሻ ላይ ጠንካራ ውጊያ ሲያደርግ ውሏል። በወሎ ቀጠናም ጀኔራል ዘውዱ ሰጥ አርጌ የፈረጠጡበት ጀብደ ተሰርቷል። በጎንደርም ድላለ ዝርዝር መረጃዎችን ይዘናል። መተከል ውጥረት ነግሷል። አዲስ አበባም መፈናቀሉ ቀጥሏል። በቆይታችን እንመለከተዋለን። በኢትዮጵያ የዘር ማጥፋት ወንጀል እየተፈጸመ መሆኑን የፖለቲካ ፓርቲው አሳውቋል። ስለ ዘግናኙ ክስተት መግለጫ ወጥቷል። ተሰሙታላቸው የህክምና ባለሙያዎች ድጋሚ አምፀዋል። የኤርትራና የኦሮሙማ ፖለቲካም ተፋጧል። አዲሱ ጦር እየሰለጠነ ነው። አደገኛው ወረርሽኝም ባህር ዳር ገብተዋል። በመረጃችን ታዳምጡታላችሁ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች ወደ እናንተ እናቀርብላችኋለን። የአብይ አህመድን ፋሽስታዊ ሌጋሲ ለማስቀጠል እየተዋጋ ያለው ኃይል እንደ ቅጠል እየረገፈ ነው ተብሏል። ዛሬ በጎጃም ቀጠና ሰከላ ግሽ አባይ ከተማ ድንጋይ ገበጣና ሳንግብ ቤተ ክርስቲያን መሽጎ የነበረው ኃይል ላይ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጎጃም አጎምድር ሶስተኛ ክፍለ ጦር የጌውን ብርጌድ ክንደነበልባሎቹ አባግስ ሻለቃ፣ ግጥም ሻለቃና ና ኃይል አድማሱ ሻለቃ መብረቃዊ ጥቃት ሰንዝረዋል። በዚህ አውደ ውጊያ ድንጋይ ገበጣ ላይ የመሸገውን ኃይል አይበገሪዋ አባግስ ሻለቃ በሌሊት በመጠጋት አራት የብልጽግናን ኃይል ያስወገዱ ሲሆን ሁለቱ የሰራዊት አባል አቁስለዋል። አልተሰማም። የምድር ድሮና አባግሽ ሻለቃ በቅርቡ ከጠላት ጋር በመተናነቅና ብሬንድ በመማረክ ለጊዮን ብርጌድ ማበርከቷ ይታወሳል። ሳንግብ የመሸገው ኃይል ላይ የደፈጣ መሐንዲሶች ግጥም ሻለቃና ኃይሌ አድማሱ ሻለቃ በመናበብ መብረቃዊ ጥቃት የሰነዘሩ ሲሆን የአናብስቶችን የምትመቋቋም ያቃተው የብልጽግና ሰራዊት ሳንግብ ቅዱስ ሚካኤል ቤተክርስቲያን በመግባት ራሱን አትርፏል። በዛሬው ዕለት ሶስቱ ሻለቃ በመናበብ ጠንካራው ደውጊያ ማድረጋቸውን የጊዮን ብርጌድ ቃል አቀባይ ፋኖ የቻል አድማሱ ገልጿል። ጎጃም አገው ምድር ክፍለ ጦር ቲሊሊ ዘንገና ብርጌድም ቲሊሊ ከተማ ውስጥ በመግባት ጀብድ ፈጽመዋል። ቲሊሊ ዘንገና ብርጌድ ቲሊሊ ከተማ በመግባት ወዳደሩን አድባ ብተና ቁም ስቅሉን ሲያሳዩት ቆይተው አምስት ሙትና ስድስት ቁስለኛ ማድረጋቸውን የቲሊሊ ዘንገና ብርጌድ ህዝብ ግንኙነት ፋኖ አለበላወቀ ገልጸዋል። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠናም ተጋድሎን ቀጥሏል። ንጉስ ሚካኤል ኮር ኢንጂነር ደሳሌኝ ክፍለ ጦር እና መብረክ ክፍለ ጦር በጋራ የሚያደርጉት ውጊያ በድል ታጅቦ እየተካሄደ ነው ተብሏል። ሁለቱ የንጉስ ሚካኤል አሊ ኮር ክፍለ ጦሮች ባለፉት አስር ቀናቶች መካነ ሰላም ዙሪያ እያደረጉት ባለው ተጋድሎ በድል ታጅቦ የቀጠለ ሲሆን ራል ዘውዱ ሰጣርጌ ለሐሰት ፕሮፖጋንዳው መካነ ሰላም ከተማ የሰበሰበውን ህዝብ ጥሎ እስኪፈረጥት ድረስ ዙፋን ጠባቂ ሰራዊቱን ወደ አፈር ቀላቅለውታል ነው የተባለው። ለተከታታይ ቀናቶች እየተደረገ ባለው ተጋድሎ ዙፋን ጠባቂ ሰራዊቱ በመሸገበት በመረምረም ምሽግ ላይ ጥሎት የሄደውን ተተኳሽና መገናኛ ሬዲዮ ሳይቀር በመማረክ ታላቅ ድል ተጎናጽፈዋል። መገናኛ ሬዲዮ ከአንድ ከተደመሰሰ ከፍተኛ አመራር የተማረከ ነው ተብሏል። በተጋድሎ ጠላት ይዞት የነበረውን ተዋና ሰኞ ቀጠናን ጭምር በመልቀቅ ለነበልባሎቹ አስረክበዋል። የተበሳጨው ጀኔራል ዘውዱ ሰጣርጌ የታጀበበትን ዙ 23 በበታ ተራሮች ጫፍ በማስወጣት ወደ ንጹሐን ቢተኩስም በደረሰበት ጠንካራ መልሶ ማጥቃት መካነ ሰላም ከተማ ለቆ ለመፈርጠት ተገዷል። የአማራ ፋኖ በጎንደር የመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦርም በአባይ ዳርና አካባቢው ለተከታታይ ቀናት በዘለቀው ዘመቻ ቋራ ቃል ኪዳን አውደ ውጊያ ከፍተኛ ድል መቀዳጀቱ ተነግሯል። የክፍለ ጦሩ ሻለቃ አንድና በአጎራባች የሚገኘው የቋራ ኦሜርላ ክፍለ ጦር አህዶች በጋር የተሳተፉ ሲሆን በርካታ የጠላት ኃይል ሙትና ቁስለኛ መሆን መሆኑ ተሰምቷልም። አደገኛው ወረርሽኝ የዝንጀሮ ፈንጣጣ ባህር ዳር ደርሷል። አዲስ አበባ በርካቶች በበሽታው ተጠቅተዋል የሞቱም አሉ ተብሏል። አገዛዙ ግን ዝምታን መርጧል። ባህር ዳር የመጀመሪያው በዝንጀሮ ፈንጣጣ ቫይረስ የተጠቃ አንድ ጻል ልጅ ተገኝቷል። የምርመራ ናሙና ወደ አዲስ አበባ ተልኮ በተደረገው ምርመራ ውጤቱ የዝንጀሮ ፈንጣጣ መሆኑ ተረጋግጧል። በአገዛዙ በኩል አሁንም መረጃዎች እንዳይወጡ ነው ጥረት እየተደረገ ያለው። በጠቅላላ ሪፖርት ከተገለጸ ውጪ ቫይረሱ በአዲስ አበባና በባህር ዳር ከተሞች መገኘቱን ይፋ ማድረግ አልተፈለገም ተብሏል። በባህር ዳር አንድ በሽተኛ እንደተገኘ የታወቀ ሲሆን ሕዝቡም ጥንቃቄ እንዲያደርግ ተብሏል። መተከል ውጥረት ውስጥ ነው ተባለ። ኦነግ ድባጤ ቡለንን ተቆጣጥሮ ካማሺ ዞንንም እየተቆጣጠረው ነው። የቡለን ነዋሪዎችም ስጋት ውስጥ ነን ብለዋል። መተከል ዞን ከቡለን ከተማ ሰባት ኪሎ ሜትር ርቀት ላይ ሞራ በተባለ ቦታ ከሰሞኑ ቡለን ላይ የተፈጸመው አይነት ጥቃት እንዳይፈጸምብን በስጋት ውስጥ ነን ሲሉ ነዋሪዎች ጥቆም አልከዋል። ታጣቂዎቹ ህዝብ ሰብስበው ሲያወያዩ እንዳረፈዱ ጠቅሰው ከሰዓት ራሳቸው ለሌላ ጥቃት እየተሰባሰቡ መሆኑን ገልጸው የመንግስት የጸጥታ ኃይል በአካባቢው እንዳልደረሰላቸው ገልጸዋል። በአዲስ አበባ መፈናቀሉ ተጠናክሮ ቀጥሏል። ነዋሪዎች መኖሪያ ቤታቸውን ለቀው እንዲወጡ ታዘዋል። ነዋሪዎቹ በክረምቱ ጭንቅ ውስጥ ነን ብለዋል። ከካዛንችስና ፒያሳ በኮሪደር ልማት ተፈናቅለው ፈረንሳይ ለጋሲዮን አካባቢ ሰፍረው የሚገኙ ዜጎች ካሉበት ቦታ በሶስት ቀን ውስጥ ልቀቁ ተብለዋል። በዚህ ሶስት ቀን ውስጥ ለቃችሁ ውጡ ያላችሁ ቀን እስከ ሮብ ነው ተብለናል። እቃችንን ሰብስበን በፍጥነት ካልወጣን ሐሙስ ተመልሰው ሲመጡ አንድም ነገር ማውጣት እንደማንችል ተነግሮናል ነው ያሉት።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 የተወሰዱ ሲሆን የደረሱበት አልታወቀም። በርካታ ንብረት ወድሟል። የእርሻ ከብቶች የሆኑ ከ80 በላይ ጥማር ተዘርፈዋል። ሃይማኖትን ለይተው ነው ጭፍጨፋ የተካሄደው። አሁን አካባቢው ትንሽ ሰላም ቢመስልም ሞት ያንዣበበበት ነው ይላሉ የአካባቢው ነዋሪዎች። በስጋት ተውጠው እንደ ብዙ አካባቢዎች ሁሉ አሪ ሲዞን የእልቂት ምድር ከሆነ ሰነባብቷል። የመንግስትም የሚዲያም ትኩረት የተነፈገው አካባቢ በነጋ ቁጥር አዲስ እልቂት እያዋለደ ቀጥሏል። የክልሉ ባለስልጣናትም አፋጣኝና ዘላቂ መፍትሄ ከማበጀት ይልቅ ቅንጅት ባለው አኳኋን ሞቱ እንዳይነገር ከፍተኛ ርብርብ ያደርጋሉ ነው ያለው። በፓርቲያችን እምነት በአካባቢው የሚፈጸመው ጭፍጨፋ ሃይማኖትና ማንነትን ማዕከል ያደረገ የተቀናጀ ዘር ማሳሳት ጭፍጨፋ ነው። ይህም ቢዘገይ እንጂ አንድ ቀን ዓለም አቀፍ የህግ ተጠያቂነት ጭምር ማስከተሉ አይቀሬ ነው ብለዋል። የጤና ባለሙያዎች ማህበር ተክደናል ሲል ገለጸ። በአድማው እንቀጥልበታለንም ብሏል። የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ አባላት ከቀናት በፊት ከጤና ሚኒስቴር አማካሪ ጋር ይፋዊ ያልሆነ ንግግር አድርገው ነበር። በዚህም መሰረት የጤና ባለሙያው ሰኞ ወደ ስራ እንዲመለስ ቦርዱ በመግለጫ የሚያሳውቅ ከሆነ የታሰሩት ባልደረቦቻቸው እስከ ማክሰኞ ድረስ ለማስለቀቅናም ህጋዊ ጥያቄዎቻቸው ብዙም ሳይቆይ በጥቂት ጊዜ እንደሚመለስና ለተግባራዊነታቸውም መግለጫው በወጣ ማግስት ተገናኝቶ ለመወያየት በቃል ደረጃ ተስማምተው ነበር ይሁንና ለዚህም አስር ባለሙያዎችን ለውይይት አዘጋጅተን ነበርም። የታሰሩት ባልደረቦቻችን በልባችን በመያዝና መልካም ፈቃድና ኃላፊነት ለማሳየት ከሰኞ ጀምሮ ወደ ስራ መመለሳችንን በማስታወቅ መግለጫ በማውጣት ጥያቄያቸውን አክብረናል የሚለው ዛሬ ቦርዱ ያወጣው መግለጫ ንቅናቄው መግለጫውን ይፋ ባወጀ ማግስት ሚኒስቴር መስሪያ ቤቱ አቋሙን ሙሉ በሙሉ ቀይሮታል ብሏል። የታሰበውን ቀጣይ ውይይት በመሰረዝ መስሪያ ቤቱ በራሱ አማካሪ በኩል ለጤና ባለሙያዎቹ ቦርድ የሚከተለውን መረጃ መስጠቱ ታውቋል። የባልደረቦቻቸውን ከእስር ነጻ የማድረግ ሕክምና እንደማይሰጥ ጥያቄዎቻቸውም እየታዩ ሊመለሱ የሚችሉ እንጂ በተቀመጠው የጊዜ ገደብ የሚሰጥ መልስ እንደማይኖር ወደ ስራቸውን ቢመለሱም ለደኅንነታቸውና ላለመስራታቸው ለማስፈራሪያዎችም፣ ቅጣቶችና ዛቻዎች ምንም ማስተማመኛ እንደማይሰጥ አስታውቋል። ይህ አስደንጋጭ ክህደት እኛ ላሳየነው መልካም እምነትና አክብሮት ንቀትን የሚያሳይ ብቻ አይደለም፣ ነገር ግን መብቶቻቸውን የጠየቁ የጤና ባለሙያዎችን ለማዳከምና ለአደጋ ለማጋለጥ ሆን ተብሎ የተደረገ ጥረትንም ያመለክታል ያለው ቦርዱ፣ ከዚህ የከፋው ደግሞ በአሁኑ ወቅት በእስር ላይ ባሉ ባልደረቦች ሰዎቻችን ላይ ከተፈጸመው በደል በተጨማሪ ሌላ ማስፈራራትና አዲስ ስርዓት ሊደረግ እንደሚችል እና እየተደረገ እንዳለ መረጃ ተሰጥቶናል ብለዋል። እኛ እንደ ቦርድ ይህንን ቀውስ በውይይት ለመፍታት ኃላፊነት፣ ትዕግስትና እውነተኛ ፈቃደኝነት አሳይተናል። ሚኒስቴር መስሪያ ቤቱ ግን በድርጊቱና በዝምታው በግልጽ እንዳሳየው የሀገሪቱን የጤና ስርዓት የሚያገለግሉ ባለሙያዎችን ለመጠበቅ፣ ለማዳመጥ ወይም ለመደራደር ፈቃደኛ ለመሆኑን በግልጽ አሳይቶናል። ስለዚህ በመላ አገሪቱ የምትገኙ የጤና ባለሙያዎች ይህንን ጥሪ እናቀርባለን በማለት የስራ ማቆም አድማው እንዲቀጥል ጥሪ አቅርበዋል። ይህ ክህደት መንፈሳችንን እንዳያፈርስ፣ ሆኖም ቁርጠኝነታችንን እንዲያንቀሳቀስ እናድርግ። የምንታገለው ለራሳችን ብቻ አይደለም። የምንታገለው ለፍትህ፣ ለክብርና የጤና ባለሙያው ትክክለኛ መብቱን በመጠየቁ የማይቀጣበት ወደፊት ለመፍጠር ነው። የታሰሩት ባልደረቦቻችን አሁንም በእስር ላይ ናቸው። ብቸኛው ወንጀላቸው ለእውነት መቆማቸው ብቻ ነው። አሁን ደግሞ እነሱ ብቻ ሳይሆኑ እስርና ማንገላታት እንደሚቀጥሉ ተናግሯል። ይህ ከአሁን በኋላ ስለ ፍትሃዊ ደሞዝ ወይም የስራ ቦታ ክብር ብቻ አይደለም። ይህ ስለ ደህንነታችን ነጻነታችንና ስለ ወደፊት ህይወታችን ነው። የጤና ሚኒስቴር የገባውን ቃል ዋጋ እንደሌለው አሳይቶናል። ውይይት ያለመተማመን ምንም ትርጉም የለውም። በሐቀኝነት ቀርበን በካህዲነት ተከፍሎናል። እኛ ግን ወደዚህ ትግል የገባነው በስነ ምግባርና በታማኝነት ነው። ስለዚህም የስራ ማቆም አድማው እንዲቀጥል ወስነናል በማለት በመግለጫው አስታውቋል። አክሎም በእኛ ጥሪ መሰረት ስራ ልትጀምሩ ያሰባችሁ ውድ ባልደረቦቻችን፣ ከላይ በዘረዘርናቸው መከዳቶች ምክንያት የተነሳ ስራ ከመጀመር እንድትቆጠቡ አበክረን እናሳስባለን ብሏል። የኦሮሙማና ኤርትራ እሰጥ አገባ ቀጥሏል። በአሜሪካ ካናዳና አውሮፓ የሚኖሩ ወደ 85 የሚሆኑ የኦሮሞ ምሁራን ለፕሬዝዳንት ኢሳያስ አፈወርቂ ግልጽ ደብዳቤ መጻፋቸው ይታወሳል። በደብዳቤያቸውም የኤርትራን 43ተኛ ዓመት ምክንያት በማድረግ ፕሬዝዳንቱ ባደረጉት ንግግር ኦሮሞማ ማለታቸውን አውግዘው ነበረ። የፕሬዝዳንቱ ንግግር በብልጽግና ፓርቲ ላይ ያነጣጠረ እንደሚመስል ገልጸው ይሁንና ንግግሮ በኦሮሞ ማንነት ላይ ያነጣጠረ ግልጽና ከባድ ጥቃት ነው ሲሉም ክስ ማቅረባቸው ይታወቃል። ለዚህ ደብዳቤ የኤርትራ ማስታወቂያ የውጭ ሚኒስትር የሆኑት አቶ የማነ ገብረ መስቀል ዛሬ መልስ ሰጥተዋል። በመልሳቸው ደብዳቤውን በመሰረተ ቢስ ውንጀላዎች የተሞላ ነው፣ ደብዳቤውን ከጻፉት አካላት ወይንም ከተወካዮቻቸው ጋር በአካል ማውራት እንችላለን ብለዋል። ይህ እንዳለ ሆኖ በጉዳዩ ላይ የኤርትራ መንግስት አቋም በአራት ነጥቦች አስቀምጠዋል። አቶ የማነ እንዳሉት አንደኛው ነጥብ ኤርትራ ለኦሮሞ ህዝብና ባህል ከምንም በላይ ክብር አላት የሚል ነው። ሁለተኛው ነጥብ ደግሞ ኤርትራ ለኢትዮጵያ ህዝብ በተለይ ለኦሮሞ ህዝብ ትግል ከፍተኛ ድጋፍ ስታደርግ መቆየቷን የሚያስረዳ ሲሆን፣ በሶስተኛነት ፕሬዝዳንት ኢሳያስ ኩባንያ ስለ ኦሮሞማ ፖለቲካ ያነሱት ለኦሮሞ ህዝብ ያላቸው ክብር በሚቀንስ መልኩ አለመሆኑን ነው። እንደ አቶ የማነ አባባል ፕሬዚዳንት ኢሳያስ ኦሮሞማ ፖለቲካ ያሉት ባለፉት ጥቂት ዓመታት የማንንም ውክልና የሌለውና በኢትዮጵያ ውስጥ የሰፈነውን ርዕዮተ ዓለም ለመግለጽ ነው። በአራተኛነት አቶ የማነ ያነሱት ደግሞ ኤርትራ በአፍሪካ ቀንድ ላይ ሰላምና ፍትህ እንዲሰፍን ያለማመንታት ቁርጠኛ ነች የሚለውን ነው። ጨምረውም የጦርነት ከበሮ እየተደለቀ ያለው ከኤርትራ ሳይሆን የኤርትራ ሉዓላዊ ግዛት ለመውረር ከሚንቀሳቀሱ ኃይሎች ነው ብለዋል። ጠቅላይ ሚኒስትሩ ሆቴል ሊገነቡ ነው ተብሏል። የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተወልደው ባደጉበት ወላይታ ግዙፍ ሎጅ ሊገነቡ መሆኑ ተሰምቷልም። የቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በወላይታ ዞን በበሌ ሐዋሳ ከተማ ግዙፍ የቱሪስት ሎጅ ለመገንባት በይፋስ ጀምረዋል። የፕሮጀክት በኃይለ ማርያም እና ሮማን ፋውንዴሽን አማካኝነት የሚካሄድ ሲሆን ሲጠናቀቅ በአፍሪካ ደረጃ ግዙፍ ከሚባሉት የቱሪዝም መዳረሻዎች አንዱ እንደሚሆን ተገልጿል። አቶ ኃይለ ማርያም በቦታው የመስክ ምልከታ ባደረጉበት ወቅት ሎጁ ዓለም አቀፍ ደረጃውን የጠበቀና በቅርብ ጊዜ ውስጥ ግንባታው ተጠናቆ ለህዝብ ክፍት እንደሚሆን አስታውቋል። ይህሎች በቴክኖሎጂ እገዛ ዘመን ተሻጋሪ እንዲሆን ልዩ ትኩረት የሚሰጠው ሲሆን ሲጠናቀቅም ለአካባቢ ወጣቶች በርካታ የስራ እድል ይፈጥራል ብለዋል። ለአካባቢ ወጣቶች በርካታ የስራ እድል ይፈጥራል ብለዋል። ከትግራይ ኃይሎች በመለየት ከአፋር ክልል ጋር በሚዋሰን አካባቢ የራሳቸውን ሰራዊት እየገነቡ መሆናቸውን ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ ገለጹ። ከህወሀት ነጻ የሆነ ኃይል ለመፍጠር ወደ ነጻ መሬት መውረዳቸውን ተናግረዋል። ጀነራሉ ከቢቢሲ ጋር ባደረጉት ቃለ ምልልስ አዲስ ነገር ለመፍጠር ወደ በረሃ መውረዳቸውን ሲያብራሩ ፓርቲ የማያዘው ሰራዊት ለመፍጠር እየተንቀሳቀሱ መሆኑን ተናግረዋል። ህወሀትን የመጠል ዓላማ እንዳላቸው የተጠየቁት ጀነራሉ እኛ የምንሰራው ፓርቲ እኛ የምናቋቁመው ወታደራዊ መንግስት የለም ብለዋል ተሰብስበዋል በአፋርና በትግራይ ክልሎች ውስጥ አራት ክፍለ ጦር ያለው ሰራዊት ማደራጀታቸውን የሚናገሩት ጀኔራል ገብረ እግዚአብሔር በየነ ከትግራይ ሰራዊት አመራሮች ጋር የተለያዩት ከጥር 15 ቀን 2017 ዓ ም ጀምሮ መሆኑን ተናግረዋል። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ሲያወግዙ ተቃውሞ ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጀኔራል ገብረ እግዚአብሔር በየነ ናቸው። ይህን ተከትሎ የሰራዊቱ አመራሮች ጀኔራል ገብረ እግዚአብሔር በየነንና ሌሎች የሰራዊቱን ውሳኔ የተቃወሙትን ማገዳቸው መሆናቸው ይታወሳል። አሁን በትግል ላይ ነን ያረጀነው በትግል ነው ያሉት ጀነራል ገብረ እግዚአብሔር ከፓርቲ ጋር ተጣብቆ ማህተብ የሚነጥቅ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም፣ ወገንተኛ ያልሆነ ፍትሐዊ ኃይል ለመፍጠር እንጂ የሆነ ፓርቲ አሽከርነት የለንም አናደርገውም ብለዋል። የትግራይ ሕዝብ በነጻነትና ወገንተኝነት በሌለበት መንገድ የመረጠውን አካል ነው የምናገለግለው ብለዋል። ከሌሎች የትግራይ ሰራዊት አመራሮች ጋር ያላቸውን ልዩነት በንግግር ለመፍታት ሞክረው እምቢ እንደተባሉ የሚናገሩት ጀነራል ሉ የተወሰዱ እርምጃዎችንም መቃወማቸውን ገልጸዋል። በመጀመሪያ ከኮር በላይ የሆኑ አመራሮች ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር አውግዘው መግለጫ ሲያወጡ አልቀበልም በማለታቸው መታገዳቸውን ያስታወሱት ጀነራል ገብረ እግዚአብሔር አንቀበልም ማለት መብታችን ነበር ካሉ በኋላ ባህሪያቸውን ግን ማገር ነው ብለዋል። እኔ የህወሀት ደጋፊ አይደለውም ማለት ራሱን ይቻል አልሸከመውም ማለት ሰራዊቱ መሸከም የለበትም ማለት ነው ብለዋል። ራሱን ችሎ ወደ ህዝቡ ይግባና ይወዳደር። ህወሀት ይጥፋ አይጥፋ የራሱ ጉዳይ ነው። ይቀጥል አይቀጥል የራሱ ጉዳይ ነው። እኔን የሚመለከተኝ የትግራይ ህዝብ ጉዳይ ነው። ለተቃውሟቸው ጠመንጃ ማንሳት መምረጣቸው በጦርነት ውስጥ የቆየውን የትግራይ ክልል ዳግም ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጀኔራሉ እኔ ኢንተርናሽናል ጀኔራል ነኝ፣ ይህንን ሆኜ የህወሀት ሚሊሻ መሆን አልፈልግም። ህወሀት ፓርቲያችን ነው የሚሉ የእርሱን ሚሊሻ እንደሆኑ ነው የሚቆጠረው። ሚሊሻነት ደግሞ አልቀበልም ብለዋል። ጀኔራል ፃድቃንም በአፋር ክልል ልዩ ታጣቂ እያሰለጠነ ነው። ታጣቂው ደብረ ጽዮንና ኢሳያስ ላይ ይዘምታል ተብሏል። በአፋር ክልል ወታደራዊ ስልጠና ጀመረውን የህወሀት ተገንጣይ ክንፍ ከህወሀት የወጡ ከፍተኛ ጀነራሎች በስፍራው ተገኝተው መጎብኘታቸውን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። በአፋር ክልል በሚገኝ ነጻ መሬት ወታደራዊ ስልጠና የጀመረው የህወሀት ተገንጣይና ክንፍ በስፍራው ተገኝተው ከጎበኙት ከፍተኛ ወታደራዊ አመራሮች መካከል ጀነራል ጻድቃን ገብረትንሳኤ እና ጀነራል ንጉስ አበጀ ወይም ወዲራያ እንደሚገኙበት ከምንጮች የተገኘው መረጃ ያሳያል። ከዚህ ቀደም በአፋር ክልል የትጥቅ ትግል ለማድረግ እንቅስቃሴ ጀምሯል የተባለውን የህወሀት ተገንጣይ ቡድን የቀድሞ የኢትዮጵያ መከላከያ ሰራዊ ጠቅላይ ኢታማዦር ሹም ጀነራል ሳሞራ በስፍራው ተገኝተው ጎብኝተዋል ተብሎ ተዘግቦ ነበር። ይሁንና እኔ በትግራይ የእርስ በርስ መጠፋፋትን አልደግፍም፣ ቡድኑም አልጎበኘውም በማለት ጀነራል ሳሞራ ማስተባበላቸው ይታወሳል። ከዚሁ ጋር ተያይዞ ጀነራል ጻድቃን ገብረትንሣኤ በአፋር ክልል ተገኝተው ወታደራዊ ስልጠና የጀመረውን ቡድን ከጎበኙ በኋላ በአቶ ጌታቸው ረዳ የሚመራውን ዴሞክራሲያዊ ስምረት ትግራይ ወይም ስምረትን ፓርቲን ቢሮ በአዲስ አበባ ተገኝተው መጎብኘታቸውና በፓርቲው ስብሰባ ላይ መሳተፋቸውን የተሰማው መረጃ ያሳያል በሌላ በኩል በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ከኤርትራ ጋር ግንኙነት መጀመሩና ጸምዶ የተሰኘ የኤርትራና የህወሓት ወታደራዊና ፖለቲካዊ መሪዎችን እንዲሁም የሚዲያ ባለሙያዎችን የያዘ ጥምረት መፈጠሩን መረጃዎች ያሳያሉ። በትግራይ ፖለቲካ ውስጥ በተፈጠረው የሊህቃን ክፍፍል ምክንያት ከህወሓት የወጡ የቀድሞ ታጣቂዎች ፖለቲካዊና ወታደራዊ መሪዎች እንዲሁም የሚዲያ ባለሙያዎች ለሁለት ጎራ ተከፍለው የሚያደርጉት ፍትጊያ ወዴት ሊያመራይ ይችላል የሚለው ጉዳይ ብዙዎችን እያነጋገረ ይገኛል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ የሆኑ ሰናይ ጊዜ።